አሁን ምን እንደምታደርግ ነገር ሻወር ትወስዳለህ። አንድ ሰው ኢስላምን ሲቀበል ሻወር እንደወስድ ታዟል። ንጹህ ልብስን በመልበስ ሶላት መስት ትጀምራለህ። ስለ ሶላት አሰጋገድ ምናምን የሚያስተምረህ ጓደኛ ታገኛለህ። ችግር የለውም። በ በዚህ ዋትሳፕ አለ አስታውሰኝ፣ በሱ የሚያስተምሩ ልጆች ምናምን አገናኛለሁ።

አሰላሙ አለይኩም። እሺ፣ ጥያቄ ያላችሁ ቀጥል። ድምፅ እየሰማ ነው። ማ ቀጥይ። ጥያቄ መጠየቅ ፈልጌ ነበረ። ክርስቲያን ጓደኛ አለችኝ ማለት ነው። አንድ ክርስቲያን ጓደኛ አለችኝ እና የፍሬም ቪዲዮ ላከችልም ማለት ነው። ለአንዷ ጓደኛ፣ ለሙስሊሟ ጓደኛ ነው የላከችላት የፍሬም ቪዲዮ። እና እሷ የምትለው ጥያቄ ለመጠየቅ ፈልጌ ነው የላኩት ነው እንደ ጥያቄ ነው ይላል ወይ ብላ ነው የምትለው። ችግር የለም እና አይ ግን ደግሞ ከሶስት አመት በፊት አስራ እንዳያክፍያለ ሙስሊሞች አጭበርባሪዎች ናችሁ ምናምን ብላ ነበር። እና ግን ከዛም በኋላ ግን ይቅርታ ጠይቃለች። እና እኮ ግን አሁን አላናገርናትም። እና አሁን ከእሷ ጋር ማናገር አለብን። እሺ አታኮ ዳዕዋ አድርጉላት፣ ምከሯት። እሺ ያለ ወደዚህ በተለይ ጋብዘልኝ ባካቸው። ማንኛውም ስለ ስድብና ጥያቄ ያለው ክርስቲያን ካለ ምንም በእነሱ አይነት አካሄድ አትሄዱላት። ስደቧቸው ለቀኒሰ ደቦ ይችላሉ የሰሙትን ስለሆነ ጭንቅላታቸው ላይ የተሞሉትን ነው የሚናገሩት። እኛ ታግሰን ማስረዳት አለፍትና ግዴት አለብን። ስለዚህ ወደዚህ አምቷቸው ያብዟቸው፣ ደስ ያላቸውን ጥያቄ እዚህ እና ጠይቁ፣ ብላሽ ወጣቸው ይዟቸው። እሺ ይወብቃቸዋለን። ስለዚህ አንጣላቸው ማለት ነው። ው እንደሱ አታድርጉ። አያውቁም፣ እነዚህ ልጆች ተነግረው ነው የሰሙትን ነው ስለዚህ ያን ጭንቅላታቸው ላይ የተሞሉትን ነገር የማጥራት ግዴታ ደግሞ ሰዎች ላይ አለብን። የፈለገ ማለት ነው ጥያቄ ነበረኝ

ጥያቄ አለሽ? ጥያቄ የለኝም። እኔ ሸሃዳ ማያስፈልጌ ነው። እሺ ክርስቲያን ነሽ? አይደለሁም። ስወለድ ሙስሊም ነኝ። ነገር ግን ከካፊሮች ጋራ ብዙ ጊዜ አሳልፌ እና ብዙ መጥፎ ነገሮችን እንትን ብያለሁኝ እና ራሴን ከፍር ያለው ብዬ ስለማስብ ነው። ማለት የክህደት ቃል ተናግረሻል ወይ ተግባር አድርገሻል? የክህደት የክህደት ቃል ሳይሆን ጴንጤዎች ጋራ ለምሳሌ ሄጄ ቤተክርስቲያን እነሱ ጋራ ጸሎት አድርጌያለሁ። ለማንኛውም ሻ ያስበራሽ ስትች ያለች አሻዱ ዋላ ላ ለላ ወሻዱ ዋና ሙሐመድ ረሱላ በይ። በራሴ በራሴ ወይም ደግሞ በመዳሶች በአንድ በት ሁል ጊዜ በራሴ ቆይቷል። ይሄ ነገር ግን በራሴ ሸሃዳ ይዣለሁ፣ ግን በቂ አይሆንም ብዬ ስለተጠራጠርኩኝ ነው በጊዜውም ተመልሼ

በልጅነታቸው ሳታስቡት እንዲህ አይነት ቦታ ሄዳችሁ ሊሆን ይችላል ብላችሁ ሊሆን ይችላል። ከዚያ በኋላ ግን ሰውዬው ወደ አላህ ተመልሶ በኢስላም ላይ እስኪጸና ድረስ በሶላቱ ላይ የሸሃዳ ቃል አለ። ተሒያት ስንቀራ ጊዜ አሽሀዱ አን ላ ኢላሀ ኢለላህ፣ ወአሽሀዱ አነ ሙሐመድ ዐብዱሁ ወረሱል የምንለው የሸሃዳ ቃል ነው፣ ይበቃዋል። ነገር ግን በልቤ ላይ መካያለን ስላላልኩ ድረስ የሚለው እስካለብሽ ካለ ያንድ ወገድልሽ መያዝ ትችላለሽ። አሽሀዱ አን ላ ኢላሀ ኢለላህ

አሺ አ ንሳኩም ሐርሰ ፈቱ የሚለው ሚስቶቻቸውን እንደፈለጋቸው መገናኘት ይችላላችሁ፣ የሚለው በብልት ብቻ ነው። እሺ አጀማ በሌላ በኩል አይቻለ ሰዎች እንዳጋጣሚ ምናልባት ፖዚሽን ምናምን የሚልቀል شیخ መሀመድ حمید ተናግረው تناغرو መሰለኝ ይሄንን ሲያዛውሩ አይቻለ። እና ይሄንን ሰው የለበተ መገናኘት ይችላል፣ ነገር ግን ማይፈቀድ ግዜና ቦታ አለ አዳንታን ጊዜ። ወንደፈች በመዘዳጃ ቦታ ላይ አይቻልም። ይሄ ሐራም ነው፣ ክልክል ነው። ይሄ ክልክል ነው፣ አላህ ሱብሓነሁ ወተዓላ ክልክል ነው። ልክ ይሄን እንደማያደርጉት አንዳንድ ክርስቲያን ሰባኪዎች ሚስቶቻቸውን እንደፈለጉ እንደማይገናኙ ያው እና ሙስሊሞች ፖዚሽን እያሉ ሚስት እንደፈለግ ደፈለከ ተገናኙ በብለት በብልት እስከሆነ ድረስ ችግሩ ምንድን ምንድነው? አንዴ ቁሳም የሚተች ነገር አያውቅም ለይ ከዳ እንዴት ወታች እንዳለባቸው

ሴት ልጅም ባገኝ በፈለገው ቦታ ትገናኛለን ብቻ ሳይሆን በጣም የሚያስጠላ ሁኔታ ነው። ይሄንን ነገር የፈሰሩ ተፍሲሆን ማለት ነው። እሺ፣ እና በአፍ መሳም ለማለት ነው ባጭሩ። ያ አይቻልም፣ አይፈቀድም፣ አይቻልም፣ አይፈቀድም። እሱን እንደሱ ብሎ የፈሰረ አንድ አልሜ ነው ነው እሱ አይቻልም።

ባል ከሚስቱ ጋር ተገናኝቶ ደግሞ ልጆችን ያመርታል ያገኛል፣ አለ። በጣም ጥሩ። ስለዚህ ባል ከሚስቱ ጋር ተደስቶ ወይም ተገናኝቶ ልጅን የሚያገኝበት ቦታ የቱ ነው? በቃ በዚያ ነው። አላህ የፈቀደልን በአፍ ተገናኝቶ ልጅ ያገኛል አያገኝም? መልሽልኝ። አሎ ኬድ ምስተሄድ አያገኝም፣ አያቸው። ስለዚህ ቁርአን አንቀጽ ባል ሚስቱን በብልት ብቻ መገናኘት እንዳለበት በደንብ አድርጎ ያስረዳል። የትም ቦታ ሳንሄድ ገበሬ እርሻን አርሶ ምርትን ያገኛል። በዚህም ምሳሌ ባል ከሚስቱ ጋር ተገናኝቶ ልጆችን ያገኛል ሲል ጊዜ ልጅ በሚገኝበት ቦታ ላይ ብቻ መገናኘት እንዳለብን አንቀዞ ያስተምራል። ቦታ ቻለ አይደለም። ስለዚህ ልጅ የሚገኝበት ቦታ የት ነው ከተባለ በብልት ብቻ ነው። ከዚያ ውጪ በፍጹም አይፈቀድም። እሺ